ያላችሁበት የምት ሚዲያ ተከታታዮቻችን ደምቆ ይታችኋል። የተች ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። የምትሰሙት ይሆናል። በኢትዮጵያ አየር ንብረት ለውጥ ዜጎች ለስደት እየተዳረጉ መሆኑ ተሰምቷል። ሙሉውን ታደምጡታላችሁ። ኮንጎ የአማጽያኑን አመራሮች በማሰር ለሚያግዘኝ አምስት ሚሊዮን ዶላር ሽልማት ሰጣለዋለች። ሌላኛው መረጃችን ነው። የተወደዳቸው አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችንም ይሰማሉ። አብሮነታችሁ አይለይም። በማይናማርባ አስቸጋሪ ሁኔታ ውስጥ የነበሩ 3 ሳ ኢትዮጵያውያን ወደ ሀገራቸው ተመለሱ። በማይናማር በእገታና በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። የውጭ ጉዳይ ሚኒስቴር እንዳስታወቀው በሕንድ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱን ወደ ሀገራቸው መመለስ ተችሏል። አርባ ሶስት ኢትዮጵያውያን ዛሬ ምሽት ይገባሉ ተብሎ የሚጠበቅ ሲሆን በታይላንድ ማቆያ የሚገኙ 58 ኢትዮጵያውያን ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገ ይገኛልም ነው የተባለው። በተያያዘ መንግስት፣ ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሚገኝም ነው የተጠቆመው። ህብረተሰቡ በሕገ ወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳታት አሉ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ ጥሪ መቅረቡን የሚኒስቴሩ መረጃ ያመላክታል። በኢትዮጵያ አየር ንብረት ለውጥ ዜጎች ለስደት እየተዳረጉ መሆኑ ተገለጸ። የአየር ንብረት ለውጥ በኢትዮጵያ እያሳደረ ያለው ተጽዕኖ አሁንም በመቀጠሉ ምክንያት ችግሩ የማህበረሰቡን ኑሮ እያመሰቃቀለ ከፊሎቹንም ለስደት እየዳረገ እንደሚገኝ ነው የተገለጸው። የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ለውጥ ፎረም ምስረታና የመግቢያ ሰነድ ፊርማ ስነ ስርዓት ባሳለፍነው ሳምንት አርብ የካቲት 28 ቀን 2017 ዓ.ም ተ በአዲስ አበባ ዩኒቨርሲቲም ተካሂዷል። በመድረኩ ላይ የፕላንና ልማት ሚኒስቴር ዶክተር ፍጹም አስፋን ጨምሮ የሚኒስቴሩ ከፍተኛ የስራ ኃላፊዎች፣ የከፍተኛ ትምህርት ተቋማት ፕሬዝዳንቶችና ጥሪ የተደረገላቸው እንግዶችም ተገኝተዋል። የአየር ንብረት ለውጥ በሀገር፣ በኢኮኖሚ፣ በማህበራዊ ህይወትና በስነ ምህዳር ላይ እያሳደረው ያለው ተጽዕኖ በቀላሉ የሚታይም አለመሆኑን በመድረኩ የገለጹት የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ የችግሩን አሳሳቢነት በመገንዘብ የተለያዩ የአየር ንብረት ለውጥ ስትራቴጂዎችንና ና ፕላኖችን አዘጋጅቶ ለመተግበር ጥረት እየተደረገ እንደሚገኝም ነው የተናገረው። በቀጣይ የአስር አመት የልማት እቅድ ውስጥ ትኩረት ተደርጎ በሚሰራባቸው ዘርፎች መካከል የአየር ንብረት ለውጥ አንዱ መሆኑን የገለጹት ሚኒስቴሯ ከፍተኛ የትምህርት ተቋማት ጥናትና ምርምር በዘርፉ የማከናወን ሚናቸውን ከፍተኛ መሆኑንም የገለጹት አሁን ላይ በሀገር ደረጃ የአየር ንብረት ለውጥ ላይ በርካታ ስራዎች እየተሰሩ እንደሚገኝ የገለጹ ሲሆን፣ ነገር ግን ሊሸጡ የሚችሉ ፕሮጀክቶችን በማቅረብ ፋይናንስ ለማግኘት በሚደረገው ጥረት ላይ ክፍተት መኖሩንም አስረድተዋል። ስለሆነም የዩኒቨርሲቲዎች በእውቀት ላይ የተመሰረተ የአየር ንብረት ፋይናንስ ማፈላለግ ላይም ትልቅ ሚና አለባቸውም ነው የተባለው። አክለውም በዓለም አቀፍ እንዲሁም በአህጉር አቀፍ ደረጃም የባለ ብዙ የአየር ንብረት ለውጥ ድርድርና ውይይቶች ላይ በንቃት ተሳትፎ ቢደረግም የአየር ንብረት ለውጥ በኢትዮጵያ እያሳደረ ያለው ተጽዕኖ አሁኑም መቀጠሉንና ችግሩ የማህበረሰብን ኑሮ እያመሰቃቀለ ከፊሎችንም ለስደት እየተደረገ መሆኑንም ይስተዋላል ነው የተባለው። ከከፍተኛ የመንግስት የትምህርት ተቋማት ጋር ሰኔ 2016 ዓ.ም የምክክር ሂደት መከናወኑ የሚታወስ ሲሆን ፕላንና ልማት ሚኒስቴር የአየር ንብረት ለውጥ እያስከተለው ያለውን ችግር ስትራቴጂካዊ በሆነ መልኩ መፍታት ያስችላል ያለውን የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ለውጥ ፎረምም አቋቁሟል። መድረኩ ላይ የተቋቋመውን ፎረም አስመልክቶ ሚኒስቴሩ ከ47ቱም የመንግስት የከፍተኛ ትምህርት ተቋማት የመግቢያ ስምምነት ሰነድም ተፈራርሟል። ፕላንና ልማት ሚኒስቴር የተቋቋመውን ፎረም ተሰብሳቢነት ትምህርት ሚኒስቴርና አዲስ አበባ ዩኒቨርሲቲ በምክትል ሰብሳቢነት የሚመሩት ሲሆን ስምምነቱን ከፈረሙት የፎረሙ 47 የከፍተኛ ትምህርት ተቋማት የጠቅላላ ጉባኤ አባላት መካከል 13 የከፍተኛ ትምህርት ተቋማት መመረጣቸውን በስምምነቱ ወቅትም ተገልጿል። በዚህ መሰረት አዲስ አበባ ዩኒቨርሲቲ የፎረሙ ቋሚ ሴክሬታሪያል ሆኑ ሲመረጥ የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ ደግሞ የፎረሙ ጠቅላላ ጉባኤው ምክትል ሰብሳቢ ሆነው ተመርጠዋል። በትውልድ ኤርትራዊው አሜን ተክላይ ግድያ የተጠረጠሩ ሁለት ታዳጊዎች ተይዘዋል። በስኮትላንድ ግላስጎ አሜን ተክላይ ከተባለ ታዳጊ ግድያ ጋር በተያያዘ ፖሊስ ባደረገው ምርመራ የ14ና የ15 ዓመት ዕድሜ ያላቸው ተጠርጣሪዎችን በቁጥጥር ስር መዋላቸውን ገልጿል። የ15 ዓመቱ አሜን እረው ብለት በከተማው በሚገኘው ሴንት ጆርጅ ክሮስ አካባቢ በክላሪደን ጎዳና ላይ በተፈጸመ ጥቃት በጽኑ ቆስሎ ተገኝቷል። ምንም እንኳን የድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ሕይወቱ እዚያው ማለፉም ነው የተገለጸው። የስኮትላንድ ፖሊስ ሁለት ታዳጊዎችን ከግድያው ጋር በተያያዘ በቁጥጥር ስር መዋላቸውንና ምርመራው መቀጠሉንም አስታውቋል። ፖሊስ ግድያው ከሌላ ነገር ጋር እንደማይያያዝና መርማሪዎች ለግድያው መንስኤ የሆኑ ጉዳዮችን ለማጣራት ሁሉም አቅጣጫ እየመረመሩ መሆናቸውንም ተናግረዋል። ኤርትራዊ የሆነው አሜን ከአባቱ ጋር በግላስጎ ይኖር የነበረ ሲሆን በቅርቡ በእንግሊዝ የመቆየት መብት ተሰጥቶት እንደነበር ለመረዳትም ተችሏል። የ17 ዓመቷ እህቱ ዲሌና ተክላይ አሜን የዩናይትድ ኪንግደም ዜግነት የማግኘትና የቅርጫት ኳስ ተጫዋች ዶክተር፣ ወይም መሀንዲስ የመሆን ምኞት ነበረውን ብላለች። አሜን ወንድሜ ብቻ ሳይሆን የቅርብ ጓደኛዬም ነበር ስትል ለቢቢሲ ስኮትላንድ ኒውስ ተናግራለች። አሜን በጆርዳን ሂል በሚገኘው ሴንት ቶማስ አኩዊናስ ሁለተኛ ደረጃ ትምህርት ቤትም ተምሯል። የትምህርት ቤቱ ርዕሰ መምህር ክሌር ማኪልን ሞቱ ለትምህርት ቤቱ ማህበረሰብ አስደንጋጭ ነበርም ነው ያለው። የስኮትላንድ ፖሊስ በአሜን ግድያ ላይ ሰፊ ምርመራ ማድረግ መጀመሩንም አስታውቋል። ሱፐርኢንቴንዴንት ቸሪል ኬሪ እንዳሉት መልሱ ያለው የአካባቢው ማህበረሰብ ጋር ነው ካሉ በኋላ ባልደረቦቻቸው የመንገድ ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤት በመሄድ ጥያቄዎችን እያቀረቡ መሆኑንም ተናግረዋል። አክለውም በዚህ አጨናቂ ጊዜ ሀሳባችን ሁሉ ከአሜን ቤተሰብና ወዳጆች ጋር ነው፣ ለእነሱ ልዩ ድጋፍ ማድረጋችንንም እንቀጥላለን ብለዋል። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህ ምርመራ ተብሎ በተከፈተው የመረጃ መቀበያ በኩል ጥቆማውን እንዲሰጥም ጥሪ አቅርቧል። እስራኤል የመላ ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። እስራኤል በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥም ትእዛዝ ሰጥታለች። የሀገሪቱ የኃይል ሚኒስቴር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደም ነው የገለጸው። ሚኒስትሩ ኤሊ ካሆን ይህንን ያስተላለፉት እስራኤል ከሁለት ሚሊየን በላይ ሕዝብ በሚኖርባት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላም ነው። ታጋቾቹን ለማስመለስ እንዲሁም በጦርነቱ ማግስት ሐማስ በጋዛ ውስጥ አለመኖርን ለማረጋገጥ በእጃችን ያሉ ማንኛውም መሳሪያዎች እንጠቀማለን ሲሉ ኮሆን እሁድ ዕለት በቪዲዮ ባስተላለፉት መግለጫም ተናግረዋል። የኤሌክትሪክ ኃይል መቋረጥ በዋነኝነት ለግዛቲቷ ንጹህ መጠጥ አቅርቦት ወሳኝ በመሆኑ የጨዋማ ውሃ ማጣሪያ ፋብሪካዎች ስራ ላይ ከፍተኛ ተጽዕኖ እንደሚኖርም ነው የተገለጸው። የእስራኤል መንግስት የውሃ አገልግሎት ሊያቋርጥ እንደሚችልም ፍንጭ ሰጥቷል። ሚኒስቴሩ በመግለጫው ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት በአስቸኳይ እንዲቋረጥ ትእዛዝ ፈርም ያለሁም ያለው እስራኤል በጦርነቱ ወቅት ጋዛን በሙሉ ከበባ ማስገብታ ኤሌክትሪክን ጨምሮ መሰረታዊ የሚባሉ አገልግሎቶችን ማቋረጧም ይታወሳል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከአስር ቀናት በፊት የተጠናቀቀ ሲሆን ይህንን ያልጸና ስምምነት ለማራዘም የሚደረገው ውይይት በያዝ ነው ሰኞ በኳታር ይቀጥላል ተብሎ ይጠበቃል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘም ሀማስ እንዲቀበልም ትፈልጋለች። ሀማስ በበኩሉ ሁለቱም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋት ማምጣት ያለመው ሁለተኛው ምዕራፍን ተግባራዊ ይሁን እያለ ነው። የጋዛ የኤሌክትሪክ አቅርቦት መቋረጥ በታጋቾቹ ላይም ተጽዕኖ እንደሚያሳድር ያስጠነቀቀው ሐማስ በበኩሉ ከግብፅ አደራዳሪዎች ጋር የተደረገው የተኩስ አቁሙ ውይይትም መጠናቀቁንም ገልጿል። በተጨማሪም የተኩስ አቁሙ ለሁለተኛው ምዕራፍ በአስቸኳይ እንዲጀመር ጥሪውን አቅርቧል። የጋዛ የባህር ዳርቻ ግዛትና የመሰረተ ልማት አውታሮች በእስራኤል የተቀናጀና የማያቋርጥ ጥቃት ከፍተኛ ውድመትም ደርሶባቸዋል። የግዛቲቷ ነዋሪዎች የኤሌክትሪክ ኃይል ለማግኘት ጄኔሬተሮችን እንዲሁም ሶላሮችን በመጠቀም ላይ ይገኛሉ። እስራኤል የጋዛ መሰረታዊ አገልግሎቶች በማቋረጧ ነቀፌታ እየተሰነዘረባትም ይገኛል። የሰላማዊ ዜጎችን መሰረታዊ አገልግሎቶች መንፈክ የጅምላ ቅጣትን የሚያመላክት ነው ሲል የተባበሩት መንግስታት የሰብአዊ መብቶች ቢሮ አርብ ዕለትም አስታውቋል። ፍልስጤማውያን ፕሬዚዳንታዊ እንዲሁም የፓርላማ ምርጫ እስኪያካሄዱ ድረስ ጋዛን የሚያስተዳድር ገለልተኛ ኮሚቴ ለመቋቋም ለቀረበው ሀሳብ ሀማስ ድጋፉንም ገልጿል። ኮሚቴው እስራኤል በኃይል በያዘቻቸው ዌስት ባንክ የሚተዳደረው የፍልስጤም አስተዳደር ጥላ ስር ተግባራቱን ያከናውናል። እስራኤል የፍልስጤም አስተዳደር በጋዛ የትኛው ሚና አልቀበልም ያለች ሲሆን፣ ነገር ግን ከጦርነቱ በኋላ ሊኖር ስለሚችል አስተዳደር አማራጭም አላቀረበችም። ሀማስ መስከረም መጨረሻ ላይ በሚፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸውም ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያንን መገደላቸውን ከጋዛ የጤና ሚኒስቴር የተገኘም መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴትና ህጻናት መሆናቸውንም በሀማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅትም አስታውቋል። ኮንጎ የአማጽያኑን አመራሮች በማሰር ለሚያግዘኝ አምስት ሚሊዮን ዶላር ሽልማት ሰጣለው አለች። የዲሞክራቲክ ሪፐብሊክ ኮንጎ መንግስት በአብዛኛው የሀገሪቱን ምስራቃዊ ክፍል የተቆጣጠሩት አማጽያን ሶስት አመራሮች በቁጥጥር ስር ለማዋል እገዛ ለሚያደርግ አካል አምስት ሚሊዮን ዶላር ሽልማት አቅርቤያለሁ ነው ያለችው። የዲሞክራቲክ ሪፐብሊክ ኮንጎ የምርጫ ኮሚሽን ኃላፊ የነበሩት ኮርኔ ናንጋ የኤም 23 አማጺ ቡድንን ጨምሮ ሌሎች ታጣቂዎችን አጣምሮ የያዘውን የኮንጎ ሪቨር አሊያንስ ይመራሉ። መሪው በቁጥጥራቸው ስር ካሉ ከተሞች በአንዷ በነበረ ከፍተኛ የድጋፍ ስብሰባ ላይ ከሰሞኑ ንግግር አድርገዋል። የኮርኔ በተጨማሪ ይህ ሽልማት የሚሰጥ የኤም 23 መሪ የሆኑትን ሱልጣን ማኬንጋ ና በርትራንድ ቢስሙዋን በቁጥጥር ስር ለማዋል በሚደረገው ገዛ ነው። ባለፈው ዓመት ሶስቱ አመራሮች በሌሉበት በወታደራዊ ፍርድ ቤት ተከሰው የሞት ፍርድም ተበይኖባቸዋል። በተጨማሪም በግዞት ላይ ላሉ ሁለት ጋዜጠኞችና ሌሎች የአማጽያኑ ተባባሪ ተብለው የተፈረጁ ጋዜጠኞችን ለእስር በመዳረግ ለሚያግዙ ተጨማሪ አራት ሚሊየን ዶላር ሽልማትም ቀርቧል። ነገር ግን በዚህ መንገድ የትኛውም አመራር የመታሰር እድሉ ኢምንት ይመስላል። ባለፉት ሳምንታት በሩዋንዳ የሚደገፉት አማጽያን በማዕድን የበለጸገችውን ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ግዛትን ጨምሮ የክልሉን ሁለት ታላላቅ ከተሞች ጎማና ቡካቡን የሀገሪቱን ጦር በማሸነፍ መቆጣጠርም ችለዋል። በዚህም የተነሳ የሀገሪቱ ፕሬዚዳንት ፌሊክስ ቲሺኬሲዲ ሩዋንዳን ለአማጽያኑ በምትሰጠው ድጋፍ ምክንያት ማዕቀብ እንዲጣልባት አልባት ዓለም አቀፍ ጫና ለመፍጠርም እየሞከሩ ይገኛሉ። የተባበሩት መንግስታት ድርጅት ባለሙያዎች ባለፈው የአውሮፓውያኑ ዓመት ባወጣው ሪፖርት እስከ አራት ሺ የሚደርሱ የሩዋንዳ ወታደሮች ከኤም 23 ጋር ተሰልፈው በዲሞክራቲክ ኮንጎ ተሰማርተው እንደሚገኙም ነው የገለጸው። በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው ጦርነት በሺዎች የሚቆጠሩ ሰዎች ሲገደሉ በመቶ ሺዎች የሚቆጠሩ ደግሞ ቀያቸውን ጥለው ተሰደዋል። የኮንጎ መንግስት ከአሜሪካ ድጋፍ የሚሻ ሲሆን በምላሹም የሀገሪቱን ብርቅዬ ማዕድናት እሰጣለሁም ያለው ዲሞክራቲክ ሪፐብሊክ ኮንጎ ሞባይል ስልኮችንና ኮምፒውተሮችን እንደ ግብዓቶች የሚጠቀሙባቸውን ወርቅና ኮልታን ጨምሮ የሀገሪቱን ማዕድናት ለመቆጣጠር ሩዋንዳ እየሞከረች ነው ስትልም ከሳለች። ኮንጎ አማጽያኑን ለመዋጋት ከአሜሪካ ወታደራዊ ድጋፍ ለማግኘት ስትል በምላሹ ማዕድኗን ለመስጠት ማቅረቧን አስመልክቶ የፕሬዚዳንቱ ቃል አቀባይ ቲና ሳለም ምላሽ ሰጥተዋል። የአሜሪካ ኩባንያዎች መሰረታዊ የሚባሉ ጥሬ ማዕድናትን ከሩዋንዳ ይገዛሉ። እነዚህን ማዕድናት ከጎንጎ ተዘርፈው ወደ ሩዋንዳ በህገወጥ ወጥ መንገድ የተዘዋወሩ ናቸው። እናም ፕሬዚዳንቱ ከዋናው ምንጩ ወይንም ደግሞ ባለቤቱ ኮንጎ እንዲገዙ ነው ሀሳብ ያቀረቡትም ተብሏል። ሩዋንዳ ከዲሞክራቲክ ሪፐብሊክ ኮንጎ ማዕድናት እየዘረፈች ነው መባሏንም አስተባብላለች። ሩዋንዳ አማጽያኑን ኤም 23 መደገፏን የማትክድ ሲሆን ነገር ግን ግጭቱ ወደ ሀገሬ እንዳይዛመድ ለማድረግ እየተከላከልኩ ነው የሚል ምክንያትም ሰጥታለች። በተጨማሪም ሩዋንዳ በዲሞክራቲክ ሪፐብሊክ ኮንጎ መቀመጫቸውን ያደረጉ በአውሮፓውያኑ 1994 በተፈጸመባት የዘር ጭፍጨፋ ግንኙነት ያላቸው ቡድኖችን መንግሥቱ ይደግፋልም ሲል ይታቻል። የተከበራችሁና የተወደዳችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ሰሙት የወደድ ነው ዘገባ እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ ዘገባዎች እስከምንገናኝ ድረስ ቸርቆዩ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ ተሰናበትኩ። ሰላም በያላችሁበት ለእናንተ።